በሀገራችን ቆላማ አካባቢዎች ቡናን በስፋት ማልማት ከዚህ ቀደም የተለመደ አይደለም። አሁን ላይ ግን ይህ ሂደት በምርምር እየተቀየረ መጥቷል። በኢትዮጵያ ግብርና ምርምር ኢንስቲትዩት ቴፒ ግብርና ምርምር ማዕከል ከሚሰራቸው መጠነ ሰፊ የምርምር ስራዎች ውስጥ ቡና ተጠቃሹ ነው። ማዕከሉ በቡና ላይ ከሰራቸው ምርምሮች መካከል በአንድ አመት ጊዜ ውስጥ ምርት መስጠት የሚችሉ የቡና ዝርያዎችን ለአርሶ አደር ተደራሽ እያደረገ ነው። የቡና ዝርያዎቹ በአጭር ጊዜ ምርት ከመስጠት ባለፈ በሽታን የሚቋቋሙና በቆላማ አካባቢዎች በመብ ጥሩ ምርትን የሚያስገኙ ናቸው። አርሶ አደር ብርሃኑ ጌታቸውና ይንገስ ጌታቸው ከቴፒ ግብርና ምርምር ባገኙት አዲስ የቡና ዝርያ ደስተኛ መሆናቸውንም ይናገራሉ። አስራ አምስት ሰኔ አካባቢ ላይ ነው አሁን ይሄ ቡና የተተከለው። ዘንድሮ አሁን አስራ ስምንት ጥቅምት ላይ ነው ያለ ነው። ስለዚህ ሁለት ዓመት ውስጥ እንደምታየው ኢፌክቲቭሊ ምርት ሰቶኝ ራሴንም ቤተሰቤንም እየጠቀምኩበት ያለውበት ሁኔታ ነው። በጣም ልዩነት አለው። አይሆንም በቃ ከዚህ በፊት እንደነገርኩ ዘለማዳዊ ነው፣ ገበሬው በባህል ነው የሚተክለው። የተሻሻለ የምርጥ ዝርያ ለየትኛው የአግሮ ኢኮሎጂካል ዞን ተመጣጣ ተስማሚ ነው ተብሎ ሳይሆን እንዲሁ ደጋ ወይም ደግሞ ወይና ደጋ ሊሆን ላይ ሊሆን የሚችልም ቡና በረሃ ላይ አምጥተ ተክለው አይሆንም። ኦልሞስት በዘጠኝ ወራቸው ለመጀመሪያ ዙር አበባ እያደረስን፣ አንድ አመት ከስድስት ወር ላይ እንለቅማቸዋለን። ማኔጅመንታችን በዛው እንቀጥላለን። ከዛ በኋላ አሁን ይሄ የምታየው ለሁለተኛ ዙር ሊለቀም ያለ ሁለት ዓመት ከአምስተኛ ወሩ ላይ ያለ ቡና ነው ማለት ነው። የቴፒ ግብርና ምርምር ማዕከል የቡና ዝርያዎቹን በሸካ ዞን የኪ ወረዳ ቆላማ የአየር ንብረት ባለው አላሞ ቀበሌ ያደረገው ሙከራ ውጤትን አስገኝቷል። አርሶ አደሮቹም ሳይንሳዊ የሆነውን የቡና አመራረት ዘዴን በመጠቀም በአንድ ዓመት ጊዜ ውስጥ ምርትን ማግኘት ችለዋል። የቡና ዝርያው በአንድ ዓመት ጊዜ ውስጥ ምርትን መስጠት የሚችል ብቻ ሳይሆን ከፍተኛ ጥራት ያለውና ብዙ ምርትን መስጠት የሚችል ነው። እኛ መጀመሪያ ቦታው ተጠንቷል። ለዚህ ቦታ ለዚህ ኢሊቬሽን የሚሆነው የቡና ዝርያ የትኛው ነው የሚለውን የራሱ የሳይንሳዊ ጥናት ስላለው ያንን አምጥተን በቀጥታ አፕላይ ስላደረግን እንደምታየው ይህን ለቅም ይለታለሁ። አምና ዘንድሮ ሁለተኛ ዓመቱ ነው። በአንድ ዓመት ቡና ማምረት ይቻላል። ሁለተኛ ደግሞ ይልዱ የምናገኘው ከአንድ ዛፍ ላይ የምናገኘው ቡና እንደ ሀገር ከአንድ ዛፍ ላይ አንድ ኪሎ ብቻ ነው ማክሲመም የታጠበ ቡና የምናገኘው ማለት ነው። ይህንንም ለማሻሻል እየሰራሁ ነው። ማሻሻል አለበት። ከአንድ ዛፍ ላይ ፈረንጆች ቀይ ቡና አልያዘም ከተባለው ላይ 15 ኪሎ ያዘ ከተባለው ላይ 35 ኪሎ ፐር ዋን ትሪ ሃርቨስት እያደረጉ ነው። እኛም ማድረግ እንችላለን በሚል እንደምታየው አንዷ ቡና እንድትሞት አናረግም። አንዷ ቡና ብቻ ሳይሆን አንዷ የቡና ካኖፒ እንድትሞታ እናደረግም። በዓለማችን ቀዳሚ ከሆኑ ቡና አምራች ሀገራት መካከል አንዷ የሆነችው ሀገራችን ኢትዮጵያ በዘርፉ ተጨባጭ የሆነ ለውጥን እያመጣች ነው። በቴፒ ግብርና ምርምር ማዕከል ተመራማሪው ሻሚል አሉ። እነዚህ የቡና ዝርያዎች በቆላማ አካባቢዎች መልማት መቻላቸው ለሀገር ትልቅ ፋይዳ አለው። ከዚህ ቀደም ከሚመረቱ የቡና ዝርያዎች የተሻለ ምርታማነትም ያላቸው ናቸው። በፊት የነበሩ ዝርያዎች ግን አብዛኛው ሃይላንድ እና መካከለኛ አልቲቲውድ መሰረት ያደረጉ እንትኖች ናቸው። ነገር ግን አሁን እነዚህ አዲስ የተለቀቁ የቡና ዝርያዎች ቲፒካሊ ለሎውላንድ ወይም ደግሞ ለቆላማ አካባቢ የሚሆኑ ዝርያዎች ስለሆኑ እነዚህ ዝርያዎች ደግሞ ከነበሩ ዝርያዎች በምርታማነትም በጣም የተሻሉ ናቸው። በኢትዮጵያ ግብርና ምርምር ኢንስቲትዩት የቴፒ ግብርና ምርምር ማዕከል የምርምር ውጤቶችን ለአርሶ አደር ተደራሽ እንዲሆኑ እየሰራ ነው። በቡና ዘርፉም በቆላማ አካባቢዎች በአጭር ጊዜ ምርት መስጠት የሚችሉ አዲስ ሰባት የቡና ዝርያዎችን ለአርሶ አደሩ አሰራጅ። ዝርያዎቹ በቡና ላይ የሚስተዋሉ የምርት ውስንነትና በበሽታ መጠቃት ችግርን የሚቀርፉ ናቸው። የማዕከሉ ዳይሬክተር ዶክተር ደረጀ ቱሉም ወደ ሰባት የሚሆኑ ዝርያዎች እዚህ አላሙ ሰሌ ላይ ይገኛሉ። ይሄ ማሳ ላይ ይገኛሉ። እነኚህ ቡናዎች ሶስቱ ቅርብ ጊዜ የተለቀቁ ናቸው። እነሱም ቴፒን፣ ሶይና ባይ የሚባሉ ናቸው። ሲናዮ እነዚህ ዝርያዎች ደራቃማ ማቋቋም ኃይል አላቸው። በሽታ መቋቋማቸው ከዚህ በፊት የነበሩ ዝርያዎች ይለያሉ። እንደዚሁም ደግሞ አጫጭር የሆኑ ለመልቀም ዘሩን ለመልቀም በጣም የሚመቹና ምርታቸውን ከሌሎቹ የተሻለ ነው። አሁን እዚህ ማሳ ላይ የምናየው ኢትዮጵያ እንደ ሀገር የቡና ምርትን በጥራትና በብዛት በማሳደግ በዓለም ገበያ ያላት ተመራጭነት እየጨመረ ሲሆን መሰል ስራዎች ደግሞ ይበልጥ አቅምን ለማጎልበት ያገዛሉ፣ ነው ያለው የቴፒ ግብርና